በዳይ ከሀዲ የከፊሉ ወዳጅ እናረገዋለን። አንድ ላይ እናጣምረውና እንወረውረዋለን። ቢማካኑ የክሲቡን ይሰሩት በነበሩት ወንጀል በቅጣት ውስጥ እናነባብራለን፣ ይላል። ያማሸረል ጂኒ ወልኢንስ፣ እናንተ የጅንና የሰው ስብስቦች ሆይ አለም ያትኩም ሩሱሉም ሚንኩም ከእናንተ የሆኑ መልእክተኞች አልመጣ አልመጧችሁም ምን የቁሱን አለይኩም አያቲ አንቀጾቼን በእናንተ ላይ የሚተርኩ ወዩንዚሩነኩም ሊቃአ የውሚኩም ሀዛ ወዩንዚሩነኩም የሚያስጠነቅቃችሁ የሚያስጠነቅቋችሁ ትዘጋጁ ዘንድ ሊቃአ የውሚኩም ሀዛ የዚህን ቀን ግንኙነታችሁን። ቃሉ ብለው አሉ። ሸሂድና አላ አንፉሲና መተውን ነበረ ካድን በራሳች ላይ መሰከርን በክህደት ወገረት ሁሙል ሀያቱ ዱንያ የአላህን አንቀጾች ነብያት በእነሱ ላይ የተረኩትን ያስፈራሯቸውን በሙሉ ላይሰሙ የቅርቢቷ ሀያት አታለበቻቸው። ወሸሂዱ አላ አንፉሲህም በራሳቸውም ላይ ይመሰክራሉ። አነሁም ካኑ ካፊሪን እነሱ በምድር ቆይታቸው ከሃዲያን የነበሩ በመሆናቸው ዛሊካ ይህ የሆነበት ምክንያት አላህ አስቀድሞ ነብያትን የሚልከው መጻፍን የሚያወርደው እንዲያለቀን አለ ለዛ ተዘጋጁ፣ ተጠንቀቁ ብሎ አላህ የሚልከው አለም የኩን ረቡከ ጌታህ ባለ መሆኑ ነው። ሙህሊከል ቁራ መንደርን አጥፊ የመንደር ነዋርን አጥፊ ባለ መሆኑ ነው። ቢዙልሚን በበደል ወአህሉሃ ጋፊሉን ከሱ ምክር ተግሳጽ ቤተሰቦቿ ነዋሪዎቿ የዘነጉ ሆነው ሄላ ወለኩልን ደረጃቱን ለእያንዳንዱ ሕዝብ ወለኩልን ለእያንዳንዱ ህዝብ ደረጃቱን ደረጃ አላቸው አላህ ዘንድ ምንዳ ሚማ አሚሉ ከሰሩት ስራ የሚመነጭ የሆነ ምንዳ። ወማ ረቡከ ጌታህ አይደለም ቢጋፊሊን የዘነጋ አይደለም። አማ ያመሉን እነሱ ከሚሰሩት ሰዎች ከሚሰሩት ነገር ወረቡከ ልገንዩ ጌታ የተብቃቃ ነው። ዙ ራሕመት የእዝነት ባልተቤት ነው። ኢየሻ ቢፈልግ አላህ ዩዝሂብኩም

ሲወልዱ ሲዋለዱ ነው። ሰዎች እዚ የደረሱት እናንተም ከሌሎች ህዝቦች ናቸው እነው የተወለዳችሁት። ኢነማ ተዋዓዱነ ለአት እነሆ የምትቀጠሩት ከሞት በኋላ መቀስቀስ፣ አላህ ፊት ለፍርድ መቆም፣ ከዛ መመንዳት፣ ለአቲን መጭ ነው። ወማ አንቱም ቢሙዕጅዚን እናንተ አታካቾች አትሆኑም። አታካች ማለት ካላህ ቁጥጥር ውጭ አትሆኑም። ቁል፣ ብለህ በል ያ ቀውሚ ዕመሉ፣ ህዝቦቼ ሆይ ስሩ። አላ መካነቲኩም ባላችሁ ባላችሁበት ሁኔታ ቀጥሉ ስሩ። አናምንም ብትሉ፣ አንሰግድም ብትሉ፣ እጃ ንሰጥም ብትሉ እኔ ነጋሪ እንጂ አስገዳጅ አይደለሁም። እኒ አሚሉን፣ እኔም በታዘዝኩት መሠረት ሰሪ ነኝ። ፈሰውፈ ተዕለሙን፣ ግን ታውቃላችሁ በቅርቡ መን ተኩኑ ለሁ አቂበቱ ዳር፣ የአገሪቱ መጨረሻ አሂራ መጨረሻይቱ ለማን እንደምትሆን ታውቃላችሁ። እነሁ እነሆ ነገሩ ላዩፍሊሑ ዛሊሙን በዳዮች ከሃዲዎች አይድኑም። ወጃዓሉ ሊላህ ለአላህ አደረጉለት ሚማ ዘረአ ሚማ ከለቀ ማለት ነው። ዘረአ ዛል ራ አሊፍ ከለቀ ማለት ነው። ዘረዓ ደግሞ ዛይ ራ ዓይን ዘረዓ ዘረዓ ዘራ ነው። ዘረአ ግን ከለቀ ነው ዓይን ተዝረዑ ዘርዓ ግን። ወጀዓሉ ሊላሂ ለአላህ አደረጉለት፣ ሚማ ዘርአ እሱ ከፈጠረው፣ ሚነል ሐርሲ ከእርሻ ውጤት፣ ወል አንዓሚ ከንሰሳትም፣ ሁለቱንም የፈጠረው አላህ ነው። ነሲበን ሁሉ ለእሱ ሲገባ ድርሻ ፐርሰንቴጅ አደረጉለት፣ ይሄን ያህል ለአላህ አሉ ፈቃሉ ብለዋሉ ሀዛ ሊላሂ ይሄ ለአላህ ነው፣ በአላህ ስም የምንመጸውተው ቢዛምህም፣ እንደነሱ አባባል ወሀዛ ሊሹረካ ኢና ይሄ ደግሞ ለአማልክቶቻችን ለአጋሮቻችን ነው ብለው ይከፋፍላሉ። ለላት ለመናት፣ ለዑዛ፣ ለሁበል ከዛን ከፋፍለው ከፋፍለው ከፋፍለው ፈማካነ ሊሹረካኢህም ለአጋሮቻቸው ለጣዖቶቻቸው የመደቡት ፈላ የሲሉ ኢላ ላህ ወደ አላህ አይፈስም ይሰፍሩና ከገብሱ ይሰፍሩና ከምናምኑ ከዛን ለአላህ ብለው ወደ መደቡት ሲፈስ ምልስ ያረጉታል። ቶሎቶሎ ብለው ምልስ ያረጉታል። ወማካነ ካና ሊላህ ለአላህ ብለው የከመሩት ደግሞ ፈሁወ የሲሉ ኢላ ሹረካይህም ለጣዖቶቻቸው ብለው ወደ መደቡት ይፈሳል። ሲፈስ ከአላህ ወደነኛ አይመልሱም። ሀብታም ነው እሱ እያሉ ማለት ነው። እነስ አአ ይቆጡብናል። ላ ኢላሃ ኢለላ ሳአ ማ ያሕኩሙናል የሚፈርዱት ነገር ምንኛ ከፋ አለ። ወከዛሊከ ልክ እንዲሁ እንዲሁ ማለት የእህል ክምርን እንደዚሁ እንደሚከፋፍሉት ዘየነ ሊከሢሪን ሚነል ሙሽሪኪን ከሙሽሪኮች ለብዙዎቹ መልካም አድርገው አሳዩዋቸው ቀትለ አውላዲህም ልጆቻቸውን እንኳ መግደልን እነማ ቀትለ አውላድሂም ማለት ልጆቻቸውን መግደል፣ ማነው አሳምሮ ያሳያቸው? ሹረካ ኡሁም የነሱ አማልክት። ከአማልክቱ ጀርባ ልክ እንደ ዑዛ፣ ከዑዛ ጀርባ ጅን የተሳፈረባት አሮጊት ነበረች የምትፈርድ። እነሱ አሳመሩላቸው ልጆቻቸውን መግደል። ይሄ ከተሳካልኝ ልጄን ለሁበል ይሳላል። ይሳላል ከዛ በኋላ ለምሳሌ ከዚህ ችግር ከወጣን ሌሎች ልጆች የቢያርፉ እጣው ጥቼ አንድን ልጅ አርዳለሁ ይላል። እጣው ያረፈበት ይታረዳል። የነቢ ስ ሰለም አባት እኮ ሊታረድ ነበር ለምድ ወፈደውሁ ከዛ በኋላ በግመሎች ነው ግመሎችን እረድ ተብሎ ነው የተረፉት። ከሳቸው አብራክ ነቢ ስ ሰለም ሊወለዱ ማለት ነው ሚታረዱ ነበሩ። አብዱላህ እጣጥች ለአንዱን አርዳለው ይላል። ይህን መልካም አድርገው አሳዩአቸው። ሊዩርዱሁም ሊያጠፏቸው። ሊዩህሊኩሁም ሊዩህሊኩሁ ሊያጠፏቸው። ወልየልብሱ አለይህም ዲነሁም እምነታቸውንም ሊደበላልቁባቸው። ለበሰ የልብሱ ኸለጠ የኽሊጡ ወልየኽሊጡ አለይህም ዲነሁም ጭራ ቀንዱን አውቁትም እምነታቸውን ወለው ሻ አلላሁ ማፈዓሉሁ አላህ ቢፈልግ ኖሮ ይህንን ማደርጉም አስገድዶ ያሳምናቸው ነበረ። ፈዘርሁም ተዋቸው፣ እነኚህ አእምሯቸው ወደ መልካም ማይመራቸውን ወማ የፍተሩን እነሱም በአላህ ላይ የሚቀጣጥፉትን ተው። ወቃሉ ብለው ደግሞ አሉ፣ ሃዚህ አንዓሙን እነኚህ እንስሳት ናቸው፣ ወሐርሱን የእርሻ ውጤት ናቸው ይሉና ሂጅሩን የተከለከሉ ናቸው ሐራም ነው ይላሉ። ላ የጠዓሙሃ ኢላ መንነሻ እኛም የምንፈልገው ሰው እንጂ አይበላም ይላሉ። ከዛ በኋላ ለዚህ ፈላጭ ቆራጭ አላቸው። ይህን የሚሉት ቢዛዕሚሂም፣ እንደነሱ እምነት እንደነሱ አባባል እንጂ አላህ እርማ አድርጎታ አይደለም። ወአንዓሙን ደግሞ የተወሰኑ እንስሳትን ሁርመት ዙሁሩሃ እያችሁ በሒራ ብለን የለም ሳኢባ ወሲላ ሃም እነኝን ያየናቸውን ወአንዓሙን ሕሩመት ዙሁሩሃ ጀርባዎቻቸው ሰው ላይወጣባቸው እህል ላይጫንባቸው ቃ እርምናቸው ይላሉ። ለጣዖታት የተሰጡ ናቸው። ወአንዓሙን እንደገና ሌሎች እንስሳት አሉ ላ የዝኩሩነ ስመላሂ ዓለይሃ ሲሰዋቸው የአላህን ስም የማይጠሩባቸው ለሁበል ለላት ለዑዛ የሚሉት እፍትራአን ዓለይሂ በአላህ ላይ ውሸትን ለመቀጣጠፍ ሰየጅዚህም አላ መነዳቸዋል። ቢማ ካኑ የፍተሩን እነሱ በሚቀጣጥፉት ነገር ወቃሉ ብለውም ይላሉ። ማፊ ፊ ቡጡን ሃህ ልአንዓም በነኚህ እንሰሳት በዚች ግመል በዚች ላም ሆድ ውስጥ ያለ ካሊሰቱን ሊዙኩሪና የተወለደ ጊዜ ለወንዶቻችን ብቻ ነው የሚሆነው። አርደን የምንበላው ወንዶች ብቻ ነን ይላሉ። ወሙሐረሙን አላ አዝዋጅና በሴቶቻችን በሚስቶቻችን ላይ ሐራም ነው ይላሏል ወይም የኩን መይተተን ደግሞ ሲወለድ ሙት ሆኖ ከተወለደ ፈሁም ፊህ ሹረካ ያን ጊዜ እነሱ ወንዱም ሴቱም ተጋርቶ ይበላል። መይት ይበላሉ። ምንድን ነው ይሄ? ሰየጅዚህም ወስፈሁም እንዲያርገው የአላህ ዲን የነቢያትን መንገድ ብልሽሽት በማድረጋቸው እንዲያርገው እማይሆን መግለጽን በመግለጻቸው አላህ ይመነዳቸዋል በቅጣት። እነሁ ሐኪሙን እነሆ አላ ጥበበኛ ነው። ዓሊሙን አዋቂ ነው። ቀድ ከሲረ በእርግጥ ከሰሩ አለዚነ ቀተሉ አውላደሁም እነኛ ልጆቻቸውን ለጣዖታት ስዕለት ብለው የገደሉ ሰፋሃን በሞኝነት በቂልነት ብገይር ዕልምን ያለ እውቀት ወሐረሙ ማ ረዘቀሁምላህ የአይን ማረፊያ ምርኩዝ አጋዥ የሆነውን አላህ የሰጣቸውን ልጅ ያላህ ሪዝቅ እርም በማድረጋቸው ኢፍትራአን አላላህ በአላ ላይ ውሸት በመቀጣጠፍ ቀድ ደሉ መንገድን በእርግጥ ሳቱ ወማካኑ ሙህተዲን የተቀኑ የተመሩም አልሆኑም ይላል።